በአንቺ በእርግጠኝነት የነዚህ ልጆች ስልክም አድራሻም ሴትዮዋ ጋ አለ ብለሽ ነው የምታምኚ? ይህት አደራ ነው እናታችሁ። እናተኛውን ሁለት እንቅልፍ እሷ በቃ ውርጭ እያራገፈች ቤተ ክርስቲያን ሁሌ እየሄደች ድምፁ ሳሰማ ነው ያረፈችውና አልሸጣቻችሁም እኮ ችግር

ከዛ ሊሄዱ ሲሉ አንድ ቀን እዛው አደርኩኝ። በማግስቱ በቃ ሄዱ። ወንድም በህይወት ያለው ወንድም ማጣት ከባድ ነው ያለ አንድ ወንድማችን እሱን እሱንም በህይወት ያለ ረቀ እንዴት አሉ ሰላም አሉ? እግዚአብሔር ይመስገን ተመልካቾቻችን ከሊቢያ ልጄ በታግቶ 800 ሺህ ብር ተጠይቅ ያለሁ ብለው እንባቸውን አዝርተው ሄደዋል። የእሳቸውን ጨርሰን ደግሞ አሁን ሁለቱ መንታ ልጆቼ ስዊዘርላንድ በማደጎ ሄደው ይሄው አድራሻቸው ጠፍቶብኛል፣ እንዴት ነው ማግኘት የሚችለው የላከልኝ ድርጅትም መፍትሄ ሊሰጠኝ አልቻለም። እስከ 18 ዓመታቸው ፎቶ ይልክልኝ ነበረ ብለው በየጊዜውም የተላከላቸውን ፎቶ ይዘው መጥተዋል። መንታ ልጆቻቸው በማደጎ ወደ ውጭ ሄደውባቸው ወደ ስዊዘርላንድ፣ ግን አሁን ልጆቻቸውን ማግኘት አልቻሉም። እናትና እህት የተፈላጊዎች ተፈላጊ ልጆች በምን ማን በሚል ስም ነው የሄዱት ከዚህ በሀያት ሁሴንና አሸናፊ ሁሴን ናቸው። ከዚህ ማለት ነው እዛ ከሄዱ በኋላ እሱ ዴቪድ ነው እሷ ሰሎሚያ ነች። አሁን እዚህ ጋር ማየው የአስራ ስምንት አመት ፎቶቸው ነው። አድገዋል። የላከል ስሞማ እንበል ሙሉ ስሞን እኔ አልማዝ እባላለሁ። አልማዝማ አልማዝ የሱፍ ነው እንትኑ መታወቂያ በወጣበት ነው መጀመሪያ የተላከውም በሱ ስም ነው። አልማዝ ሌላ ስም አለውት እንዴ? እሱ የክፍለ ሀገር ነው። ግን መታወቂያና ፓስፖርት በያዘው በሱ ይሻላል። እዛም ያለው በሱ ነው። አልማዝ የሱ እሺ። እህቴ ስምሽ ማነው? መሰረት መሰረት ማነው? ሙባረክ መሰረት ሙባረክ። እሺ የተፈላጊ የሚፈለ እህቱ እህት መንታ ናቸው አይደለ? መንታ ናቸው። ኦኬ የአንቺ ታናናሾች ናቸው? ታናሾቼ ናቸው። ላፋልጉኝ ነው የመጣችሁት? እሺ ንገሩኝ አሁን ምንድን ነው ድርጅቱን ሄዳችሁ ስትጠይቁ ወይ ደግሞ እናንተ በግላችሁ ስትፈልጉ ማግኘት አልቻላችሁም፣ ስለዚህ ወደ ሚዲያ ሄደን እንፈልግ ነው አይደል አመጣጣችሁ። እስኪ ንገሩኝ፣ ንገሩ ችግሩን። ማዘር የሰጠሁት ያው ከልጅ እርጉዝ እያለሁ ነው፣ አባት አልነበረም። ያው የተፈራረቅኩኝ ነበረ ሰው ቤት ማድረው። ከዛ የተወሰነ ለወልድ ስደርስ ልብስም እያጠብኩ ምንም እያልኩኝ ትንሽ ቤት ተከራየሁኝ፣ ተከራየሁ ወለድኩኝ። ያው እንትን እያዘልኳቸውም አንድም በጀርባዬ አንድም በደረቴ እያልኩኝ ቆዩ። ከዛ ምከፍለውም አላገኘሁም፣ አቀምሳቸውም ነገር አላገኘሁም። በቃ ተፈራረቀብኝ ኑሮ ማለት ነው። ከዛ አንድ ሰውዬ ምን ይሻለኛል ብዬ ስጠይቀው፣ አይ እንደዚህ እንደዚህ አይነት ቦታ አለ፣ ስድስት ኪሎ ሂጂና፣ እሺ ካለችሽ አሁኑን ትርዳሽ፣ ግን ምትልሽ አይመስለኝም እምቢ ካለችሽ ይሄዱ? እንደዚህ ከምትንገላች አፈር ለብሰዋ ልጆቹ አለኝ። እሺ ብዬ ተነስቼ ሄድኩኝ ሄድኩኝ ስሄድ አገኘኋት። ራሷን እንዲ ሄዱ ትፈልጊያለሽ ወይ አለችኝ። እኔ በሄዱ እዚህ ብትረጅኝ በጣም ደስተኛ ነኝ፣ ከአንድ ሁለት ልጅ ማጣት ይከብዳል አልኳት። ስል አይ እዚህ ቢያንስ ይቆይብሻል፣ አራት አመት አምስት አመት ሊቆይብሽ ይችላል፣ ስጭ ያለችኝ። አይ ብያት ሄድኩኝ። በቃ ሲሄድም ማማራጭ አጣሁ። አከራዬ ውጭልኝ ቤቱን እፈልገዋለሁ አለችኝ። ከዛ ምን ይሻለኛል ብዬ መጨረሻ ላይም ወደ እርምጃ ገባሁኝ። ሄድኩኝ ድጋሚ በቃ ልስጥሽ ምንም አማራጭ የለኝም ከሚንከራተቱ ውሀ ከሚበላብኝ። ትንሽ ቤት ውስጥ ነው እንግዲህ ምተኛው የነበረው። እሱ በጀርባ እኔ መሀል ላይ እነሱ በጎንጎኔ ነው የሚተኙት የነበረው። ጎርፉን አልቻል ወስጂ ሰጠሁ። ስሰጣት እንግዲህ ፍርድ ቤት እጅ ያለችኝ እሺ አልኩኝ። ቀበሌ አጽፊ ያለችኝ እሺ አልኳት፣ አጻፍኩኝ። መታወቂያ ነበረኝ፣ መታወቂያ አውጪ አለችኝ፣ አወጣው። ከዛ ለነሱ ፓስፖርት እንዲወጣላቸው አለች። 15 ቀን እዛው 6 ኪሎ ቆዩ። በቃ ሄድኩኝ ያዩሃቸው መጨረሻ ጊዜ ፓስፖርት ወጣላቸው። ሁሉም ነገር ሲያልቅ ነው ያለችኝ። ደውላ ጠራችኝ፣ ሄድኩኝ። ፈረንጆቹ መጡ፣ ፎቶ ተነሳው። ከዛ ሊሄዱ ሲሉ አንድ ቀን እዛው አደርኩኝ። በማግስቱ በቃ ሄዱ ሄዱ። ምንም እሺ እንዴት ነው የሚሆነው ስሰጥሽ አልኳት። ፎቶ ይመጣልሻል በተ በየጊዜው እና 18 አመት ድረስ ፎቶ ይላካል። እንደገና ደግሞ 18 አመት ሲሞላ ልጆቼ ማለት ትች ያለሽ ትጠይቂ ያለሽ አለችኝ። ጠበቁ ጠየቅኳት። አሁን ደግሞ ምን አለችኝ አይ እናቴ ሲሉ ነው ማገናኘት የምችለው እንጂ እኔ ምን ማድረግ እችላለሁ አለች። እሺ፣ እና ምን ይሻለኛል? በቃ ይሄው ነው አለችኝ። ይሄንን መልስ መለሰችልኝ። ፎቶ እየሄድኩኝ፣ በፊት በፖስታ ነበረ የምሰጠኝ መጀመሪያ። አሁን በፖስታ የተላኩ አሉ። አሉ ፖስታ ውስጥ ደብዳቤ ይኖራል፣ የሆነ ነገር ሊኖርበት ይችላል። ይቀደድና በአሚር ተጣብቆ ነው የሚሰጠኝ የነበረው ማለት ነው። በዛ ሰዓት እኔ አላቅም፣ አልተማርኩም እና የተወሰነ ሰዓትም አይምሮ አልሰራም። በቃል ሁለት ልጅ ማጣት በጣም ከባድ ሆነብኝ። አዘንኩኝ፣ ታመምኩ። ፎቶንም እንትን አላልኩም። የተከታተልኩኝ እንትን ትቼው ወጣው ምቆየት ጀመርኩ መሄድ በቃ ቦታው ዘገነ ነኝ። ሁለት ልጅ ማጣት ይከብዳል። ከዛ መጨረሻች ትንሿ ልጅ ስትወለድ ክፍለ ሀገር ሄድኩኝ። ተወሰነ ጊዜ ቆየሁኝ እና መጣ። ፎቶ ስጨኝ አልኳት ፎቶ አሁን በፍላሽ ነው ወይ በሲዲ አለችኝ። እሺ ብዬ ጠፋብኝ። እንትኑን ድርጅቱ በጣም ዝናብ እየወረደብኝ መንገዱ ጠፍቶብኝ እያጠያየኩ እንደምንም መልሼ እንትን ሁለት ጊዜ መጣሁ። ጠዋት ሄድኩኝ የለችም፣ ከሰዓት መጣሁ የለችም። የለችም በማግስቱ መጣሁ። ያዘኝ አለች። አገኘኋት። ፎቶ ስጥኝ አልኳት። ለምን ጠፋሽ? ምንም አላለችኝም። እሺ አሁን ምንድነው መፍትሄ ስላት፣ አሁንም እነሱ ሲመጡ እንጂ እኔ ምንም ማድረግ አልችልም አለችኝ። አድራሻቸው ሳ የሚላላኩበት አድራሻ በምንድን ነው? በራሷ ጋ አለ። አትሰጥም። መስጠት እሱ አትሰጥም። በቃ አሁን በፍላሽ ነበረ የምትሰጠ፣ በፍላሽ ነው። ይሄ አሁን ልጄ ነች፣ ታላቃቸው ነች። አው እሷ የመጀመሪያ ነች። ከዛ ፍላሽ አምጭ ያለችኝ ፍላሽ ይዤ ሄድኩኝ። በፍላሽ እየተቀበልን ከእሷ ጋር የሚይዣት ሄዱ። ከእሷም አንድ ሁለት ተባባሉ፣ ተባባሉ። ምን ይሻለኛል? እሺ ተይ አንድ እርምጃ ስጪኝ ስላት፣ በቃ እኔ እፈልጋቸዋለሁ ነገ የሚከሰተውና አይታወቅም፣ ምን ይሻላል አለቻት። እኔ እቃውምሻለሁ አለቻት። ያው ለሷ መፈለጋችን መፈለጋች መቃውምሻለሁ አለቻት ነው ታላቅነቴን ግዴታ ልወጣ ሰው ነን ነገ ምን እንደሚፈጠር አላቃ አይታወቅም አልኳት ስላት እና ፈልጊ ምናምን አለች። እሺ ያልኳት እና ከዛ ይሄ አሁን የሚጠሩበት ስማቸውን ስጠራላት ተቀይረችብኝ። ሴት ማለት ምን ስጠር ትክክል። አሁን የሚጠሩበት ዴቪድ እና ሶሎሚያ ብዬ ስጠራላት ተቀየረችብኝ። ይህየወት ከዛ ሚዲያ ላይ ይፈልጋሉ። በቃ ሽ ምናምን ስላት እቃወም ይሻሉ አለች። በምን በቃ መፈለጋችሁ ፈርማን የሰጠችው አለች። ፈርማ የሰጠችው እኮ አስራ ስምንት አመት ሲሞላቸው ነው። ሲቀጥል ደግሞ አልፈታቻቸው ሙኮችን እነዚህ ልጆች በገንዘብ አልተቀያየሩ ግን ችግር ነው አጥታ፣ እንድሰጥ ያደረጋል። ብቻ ፍቃደኛ አይደለችም ልታናግረኝ። ወንድም በህይወት ያለ ወንድም ማጣት ከባድ ነው ያለ አንድ ወንድማችን እሱን እሱንም እንትን ፌስቡክ ላይ ምናምን እንትን ስንለው እንትናቸው ተዘግተዋል። የእነሱ ኢሜይል አድ ጭራሽ የለም የለኝም ነው የምትለው። ኢሜይል አድራሽ አካል የላት ፎቶ ኬት መጣ። ይህን ስላት ምንም አልሳሰጥም። ጭራሽ እኔም መሄድ ተኩኝ። ማዘር ትሄዳለች። እሷንም በስነ ስርዓት አታናግራት፣ ማና ስሟ የት ነው ያለችው? ይሄ ላኪ ድርጅቱ ስድስት ኪሎ እትዬ አስቴር ነው የምትባለው። ኬርችስ ነው ድርጅት ውስጥ፣ እና እዛ ስድስት ኪሎ ነው ያለው። እኔም አሁን ሁለት አመት ነው መሄድ ከጀመርኩኝ። ከዛ በፊት አልሄድም ማዘር ነበረች የምትሄደው። የስንት ዓመት እያሉ ነው የሄዱት? አመት ከስድስት ወር እሱ ላይ ያሉ። በዚህ እድሜያቸው ይህ አመት ከስድስት ወር እያሉ ነው ታስታውሻቸዋለሽ አንቺ? እኔ በአካል ጭራሽ አላቃቸውም እንኳን በአካል ድምጻቸውንም። አንቺ ያን ጊዜ ልጅ ነበርሽ? አሁን እድሜ ስንት ነው አንቺ? ቢያንስ ሀያ አራት የአራት አመት ልዩነት ቢኖርም ባ በሁለ በመሐላችሁ ሀያ አመት ሆኗቸዋል። እነሱ አሁን ዘጠና ሰባት ነው የተወለዱት። ሲሄዱ አስራ ዘጠኝ ዘጠና ዘጠኝ ሀያ አምስት አንድ ዘጠና ዘጠኝ መስከረም ላይ ነው የሄዱት። ኦሬዲ ስድስት ወር ምናምን ይቀራቸዋል ዓመት ሊሆናቸው። ስለዚህ አንድ አመት ከስምንት ወር ከነበሩ በጣም አንድ አመት ከስድስት ወር ከነበሩ አሁን፣ ስለዚህ አሁን ስዊዘርላንድ ነው ያሉት። አማርኛ ይሰማሉ አይሰሙም አናውቅም። የሚሰሙ ግን ስዊዘርላንድ ያሉ ኢትዮጵያውያን ሊያገኟቸው ይችላሉ። ትምህርት ቤት አብረው ሊማሩ ይችላሉ። ስለዚህ በእነሱ በኩልም ያው ደግሞ ልጆቹ የጊዜ ጉዳይ ካልሆነ በስተቀር የማንነት ፍለጋ መምጣታቸው አይቀርም፣ አይቀርም። አንድ እዚህ ላቋርጥና ሰራተኛ ስ ማለት የእሷ አውራት የሚሰራ አጋጇ እንትን አለኝ። በጣም ከፍቶ ምናም ሳናግራት፣ እሷ ትታኝ ስትሄድ እሱ በተረጋጋ መንፈስ እንትን አለኝ። እነዚህ ልጆች የማንነት ጥያቄ ያለባቸው መጠየቃቸው አይቀርም፣ ግን ልክ ነሽ። የታላቅነትሽ ጥያቄ ግዴታሽ ነው ከአንቺ የሚጠበቀው ይሄ ነው አለ። እና ቀን ይፈጃል እንጂ ይመጣሉ እነዚህ ልጆች አለ። ከሚገርሙ መጥቶ ሄዷል የሚባል ወሬም ሰምቻለሁ። ኢትዮጵያ ማለት አዎ። ለምን መጣው? ለፍለጋ ነው እንደሆነ። ከማን የሰማሽው? ይሄ ነው ከዛው። መጥቶ ልጆች፣ ብዙ ልጆች መጥቶ ቤተሰብ ማግኘት ያለበት አግኝቶ ሄደ። ያላገኘ ያላገኘ እሱ ያለካቸው ልጆች ማለት ነው ከአንድ ሺህ በላይ ልጅ ልክ ያለው አለች። መጥቶ ሄዷል አለች። በጣም ጥሩ። ስለዚህ የመምጣትና በአንቺ በእርግጠኝነት የነዚህ ልጆች ስልክም አድራሻም ሴትዮዋ ጋ አለ ብለሽ ነው የምታምኝ? እንጠይቃለን። እሺ፣ ስለዚህ አፋልጉኝ ነው? የተለየ ታሪክ የምትነግሪኝ አለ። በጣም ጥሩ። ማዘር አባታቸውስ እርስዎ ብቻ ነው የሚፈልጉት? አባት የለም። ያኔው እንዳየሁት በቃ ብርጉዝ ያለው እንደቶ ቶ በቃ ምንም ነገር ልጄም ብለው አይጠይቆት። እኔ ነኝ በቃ አንድ፣ እሷ ነች። እሷም ከፍ ካለች አሁን እሷ ነች ከጎን መግባት የጀመረችልኝ እንጂ የእነዚህ ልጆች የመንትዮቹ እና የእሱ አባት አንድ ነው። አይደለም፣ አይደለም። አባት ልጅም ብለው አይጠይቁም፣ አይጠይቁ አያውቅም አሉ። ግን ትገናኛላችሁ ስለዚህ እነሱ መተው አሁን እናት እርሶን አገኝተው ከዛ ደግሞ የአባት ጥያቄ የሚጠይቁ ምንድን ነው፣ መልሶ ካገኘሁ ለመፈለግ ጥሩ ያቃሉ። ያሉበትን እዛ ሚካኤል አካባቢ ነው። አሁን በጣም ረዥም ጊዜ ነኝ ሚካኤል ከቆይቼ። ያለው ስምንት ዓመት ገጠር ቁጭ ብዬ ነው የመጣሁት። ከዛ ወደ ቡልቡላ ነኝ ያለሁት አሁን። ይኑር አይኑር ቦታውን ፈራርሰዋል። ይኑር ይኑ የማውቀው ነገር የለም። እህቱ አልፎ አልፎ በፊት አገኛት ነበር። እሷን በጣም አምስት ዓመት ስድስት ዓመት ሆኖኛል ካገኘኋት አላገኛትም። አንገናኝ አይ እንትን እነሱ እናት አባትን ፍለጋ አይደለም የሚመጡት። ስለዚህ እርሱ አባትን ፈልገው ቢቆዩ ኮብ ችግር የለም እሱ ልምሱ እጥራለሁኝ ተስፋ አለኝ፣ ይገኛሉ። ልጆቹ ስዊዘርላንድ ብዙ ስብስባ አንድ ነገር ያዳከተኝ ምን እንደሆነ ታውቃለህ? አሁን እሷ ሦስት ቃል ነው የተናገረችው። መጀመሪያ ስዊዘርላንድ አለች፣ መልሳ ስዊዛ አለች፣ መልዛ ፈረንሳይ አለችኝ። እኔ አሁን እስካሁን እየጠራሁኝ ያለሁት ስዊዘርላንድ ነው። ከጀርባ ስም የለም ለምን ብዬ ጠየኳት። ይሄንን ማለት ነው አንቺ ታቂ የለም ወይ አለችኛ። አገሩን ስም አንቺ ታውቂያለሽ። አንቺ ነሽ ከመጀመሪያ እስከ መጨረሻ በኮምፒውተር የተጻጻፊ ያለሽ አንቺ ነሽ። እኔ በምኔ ነው ማውቀው? ስዊዘርላንድ ብለሽኛል፣ ስዊዘርላንድ በቃ። ሁሌ በአዲስ ነው የምታይቀኝ እኔን ማለት ነው ስታየኝ። በነገራችን ላይ በተለየ ለነሱ አድራሻቸውን መናገር አሰራራቸው አይፈቅድም። እንዴ ምን ችግር አለው? ችግር አለው። ምን አውቃለሁ እኔ። በጣም ይገርም፣ ለማላቅ ነው። በጣም ብዙ እዚህ ድርጅት ላይ በጣም ብዙ ሰዎች፣ ስራ በዝግ ነው የሚሰራው። ስራው አሁን በስውር ነው የሚሰራው ያለው ማለት ነው። እኔ የእውነት እንባዬ እንዲህ አርግፌ ነው የምወጣው። ስለ እውነት አንድ በጀርባዬ አንድ በደረቴ ነው። እግዚአብሔር መብራን እሷ ትፍረድ፣ ፍርዱን ለእሷ ሰጥቻለሁ። እኔ ለኪዳነ ምሕረት ሰጥቻት ነው የወጣሁት። አንድ በጀርባዬ ስድስት ኪሎ ድረስ በጀርባዬ ይናስልኝ እኔ እትኩት እናትነት እንኳን አልተሰማትም። ያኔ ፍርቱ ለመብራን ሰጥቻታለሁ። እኔ ሀያ አራት ሰዓት ወቅሰው እሷን ነው እኔ የሚያዋልደኛ ጥቼ እኮ ትብትባቸው ራሴ ነኝ ቆረጥኳቸው። ወላጅ አልባ ሆኜ ማለት ነው። ፍርቱ ለድንግል መ ሰጥቻታለሁ። እኔ ነኝ አስቼ እኔ ክትትል አልሄድኩ አልሄድኩ ምንም አላልኩም ነገርኩ በመሀል ነው የምተኘው በዚህ ጀርባዬ፣ በዚህኛው ወንድዬ፣ በዚህኛው ሴቷ ነች። እና አመት ከስድስት ወር እያዘልኩ አንዳንድ ቦታ ለምኜ ልብስ እያጠፉ፣ ከዛም በኋላ ከአቅሜ በላይ ሲሆኑብኝ 50 ብር አጥቼ ነው የላኳቸው። የቤት ክራይ ከፍለው ማለት ነው። እሷ ትፍረድ፣ ክራይንም ችግሬንም ታስወግድልኝ። መብርሃን ነች። ሁላላችሁ ስትሰጡ፣ በዚህ ጊዜ መጠየቅ አይችሉም፣ በዚህ ጊዜ መጠየቅ ትችላላችሁ የሚል 18 አመት ብላኝ አለች። እሺ ጠየቅኳት፣ እየተመላለስኩኝ ነው እስካሁንም ድረስ ብለሽኝ፣ አላልኳት? አዎ ብዬሻለሁ፣ ግን እራሳቸው ናቸው እናቴ ብሎ መፈለግ የሚችሉት አለችኝ። በቃ እኔ ከዚህ በላይ ምን ላርጋት? አቅም የለኝም። ምን አስራ ስምንት አለፈ እኮ አስራ ስምንት አመት ሲሆናቸው እናቴ ብሎ ይመጣሉ፣ መጠየቅም ትች ያለሽ አለችኝ። ዛሬ ግን ራሳቸው ናቸው የሚመጡት እንጂ እኔ ምን ላርግ አለችኝ። ከትላንት ወደ ለ በጣም እያስጠላኝ ነው የሚሄደው። የእርስዎ ጥያቄስ ምን ያርጊ ነው ድርጅቱን አድራሻ ስጭኝ ነው ልጆቼን አምጪ ነው ልጆቼን ላግኝ ነው? ቢያንስ ድምጻቸውን ልስማ ነው። በቃ ይኑሩ አይኑሩ ማቀው ጉዳይ የለም። ስለዚህ እኔ ተሰባሪ ነኝ እኮ እሞታለሁ ነገ ማንን ነው አባታቸው? ይኸው ነገርኩ። ሌላ ወንድም የላቸው እሷ ነች። ማን ነው የሚጠይቃቸው? እናቴ ቢሉስ እኔ እኮ ቀሮ በቃ ሞትኩኝ፣ የሚጠይቃቸው ሰው የለም። ለዛ ነው አሁን ምንም ነገር አልፈልግም። ቢያንስ ድምጽ ልስማ ነው፣ አስተርጓሚ የሚፈለግ ምንም ይሁን። ይሄው አግኝታቸው የወንዱን አግኝታ አግኝቶ፣ ማን የአክስቴ ልጅ አግኝቶ፣ ተዘግቷል እየተጠቀመ ያለ በመላ እንትኑን አዘጋችሁ

ፎቶ ራሱ በስሙ ገብተሽ? አዎ፣ በሙሉ ስሙ ገባሁኝ ፎቶን አገኘ። እዛ ላይ ካፕሽኑ ላይ የት ሀገር እንደዚህ እንዳለ ጽፏል? ሀገሩ አልጻፈም። እዛ ላይ ከእንትኑ ላይ ይጻፋል አይደለ? አዲስ አበባ ኢትዮጵያ፣ እንደዚህ የሚል አለ ከፌስቡክ ፕሮፋይላችን ስር አካባቢ ሀገር እንደዚህ የሚጽፋለ፣ እሱን አይተሻል ወይ ማለት የት እንዳለ። እሱን ልብ አላልኩም ግን ብቻ እንትኑን የተዘጋ መሆኑን ሳቅ ትሎወጠዋል። ከሶስት ዓመት በፊት ነው የተዘጋው። ተከፍቶ ስለዚህ አለለ ማለት ነው አይደለ? አንቺ ልብሽ አላረፈም፣ ትፈልጊያለሽ። በጣም ጥሩ። እሺ መልካም እድል እመኝላችኋለሁ። ያው እናንተንም አይተው አፋልጉኝም። አይተው ይገኛሉ ተስፋ አለኝ። ግን በተለየ ጥረት ደግሞ እኒህ ስድስት ኪሎ ካሉት ህጻናትን እንዲህ ከሚልኩት ሴት ቢሮ እንሄዳለን። ምክንያቱም የእናንተ ብቻ አይደለም፣ በጣም ብዙ ሰዎች እህቴን ወንድሜን ልጆቼን የሚሉ በጣም ገጥመውኛል። እኔም በትክክል ቢሮ ጋር የሄድኩ መስሎ ነበር፣ በስህተት ሌላ ቢሮ ነው የሄድኩት፣ አሁኑ ሳጣራ። ስለዚህ ቢሮ ጋር ሄዳለሁ፣ እኔም እጠይቃለሁ። ከሰጡና ከተባበሩ እንሰየው፣ ካልሆነም የደረስኩበትን አሳውቃችኋለሁ። ስለዚህ ይሄ ቪዲዮ ይወጣል። ምናልባት ምናልባት እናንተ በቀላሉ ማግኘት ከፈለጉ ስልክ ቁጥራቸውን ላስቀምጠው ቪዲዮ ላይ አየናቸው ካሉ ኮንታክት ያደርጋሉ። እዚህ ያሉ ፎቶዎችን ቪዲዮ ላይ ስናደርግ አመሰካክረው ካነጻጸሩ ቪዲዮ ላይ ያደርጋሉ። ስለዚህ ዴቪድና ሰሎሜ፣ ዴቪድና ሰሎሜ አሁን የወጣላቸው ስም ነው። የዛገር ስማቸው የዛገር ስማቸው አሳዳጊዎቻችሁ፣ እሱ ማን ይባላሉ? ይወሰዱ አላቃቸው እሱ ላይ እዚህ ላይ ፎቶአቸው አለ እዚህ ጋ እጅ እንደዚህ እንትን ሲሉ። እሺ፣ በጣም ጥሩ በጣም አመሰግናለሁ። መልካም እድል እመኛለሁ። ተመልካቾቻችን ሌላ ማፋልጉኛለ እሱ እንኳን እዚሁ አገር ሀገር ውስጥ ነው። ወንድማችን ልዩ ኃይል ገብቶ ነበረ በአማራ ክልል ልዩ ኃይል ታቅፎ በዚህ በጦርነቱ ጊዜ ነበረ። ግን በመንግስትም አካል ወይም ደግሞ በግለሰብም አየነው ነው ሰማነው ያለ የለም። እናት አንተን በመናፈቅ በመብሰክሰክ ላይ እያሉ አረፉ። እናም እህት ወንድሞችህ ደግሞ የከፋ ነገር ውስጥ ሳንገባ ባለህበት ካየህን ከሰማህንም አለሁ ብለን የሚል ነው። ፈላጊ አክስት ናቸው። እሱን እንስማ። እሺ። እኔ የመጣሁት ለአፋልጉኝ ነው። ወንድሜን የእህቴ ልጅ ለመፈለግ ነው የመጣሁት። የመጣሁት ከአዲስ አበባ ነው። ተወልጄ አደኩት ደግሞ ደላንታ ወገል ጤና የሚለው ትንሽ ከተማ ነች። ወንድሜም ከዛ ነው የሄደው በሰሜኑ ጦርነት በልዩ ኃይል ገብቶ ነው የቀረውና በቃ ሞቱንም መኖሩንም አልሰማንም እስካሁን ድረስ እኔም ከውጭ ነበርኩ መጣው እህቴን ከዛ እያለች ነው የተረዳውት እና እሷን ከተረዳው ጀምሮ በቃ በሽተኛ ሆኜ ነው የመጣሁት። እሱም መጥቼም አጣሁት። ውድ ኤርትራውያን ና ኢትዮጵያውያን፣ ወንድሜ ና አገናኙ በእናታችሁ። ሕጻናቶቹ ወንድሞቹ፣ እናቶቹ እየፈለጉት ነው። ና አፋልጉኝ። ሽመልስ መኳንንት ወይም ሽመልስ ተስፋዬ ነው የሚባለው ና የእንጀራ አባቱ ነው ተቀይሯል እያሉ ነበረ። ሽመልስ መኳንንት መሸሻ ነው የሚለው የትክክለኛ አባቱ፣ የእንጀራ አባቱ ደግሞ ተስፋዬ ቸኮለ ነው። ሽመልስ ተስፋዬ ቸኮለ ነው፣ በሱ ነው ተመዝግቦ የሄደው እየተባለ ነበረ። ና በሁለቱም ሽመልስ ተስፋዬ ቸኮለ የእንጀራ አባቱ፣ የትክክለኛ አባቱ ደግሞ ሽመልስ መኳንንት መሸሻ ነው። እና አገናኝ ወንድሜን። እኔም እናቱ ነኝ፣ የእናቱ ምትክ ነኝ፣ እናቱ ነኝ። አፋልጉኝ። ለፋሲካ እውነት ባገኘው ደስ ይለኛል። ወንድሜን አፋልጉኝ። ይህና የት ያደር አለብኝ። በናታችሁ አፋልጉኝ ወንድሜን ላገኘው ባህር ዳር ወንድሙ ታላቅ ወንድሙ ሄዶ ነበረ፣ አላገኘውም። የት ክፍለ ጦር እንደሆነ ምናምን፣ እሱም አላገኘውም ተመልሶ መጥቷል። ስለዚህ ያለበትም አይደውልም፣ ምንም ነገር አድራሻ የለውም። ስለዚህ አገናኙ። ወንድሙ የወታደር ነው። እናታችሁ በተኛው ሁለት እንቅልፍ እሷ በቃ ውርጭ እያራገፈች ቤተክርስቲያን ሁሌ እየሄደች። ድምፁን ሳሰማ ነው ያረፈችው፣ እና እኔም በድንገት እሷ ስትሞት በቃ ደንግጬ ነው ታሜ የመጣሁት። እና እኔ ያለው እንደ እናት ነኝ ይቀበላለሁ ወንድሜ ናል ት ያደራነ ወንድሜ ይመልስ ይቀበላለሁ አለው ናልኝ በቃ ወይ በህይወት ከሌለም ያው አሳውቁኝ። በህይወት ከሌለም ያገናኙኝ፣ ያግኘኝ። አዲስ አበባ ነው ያለሁት እና ያግኝኝ፣ አገናኙኝ። ታላቅ ወንድሙ ካሳ መኳንንት ይባላል። የእሱ ታላቅ ነው የአባቱ ልጅ። የእናቱ ልጆች ደግሞ ሲል አምላክ፣ ተስፋዬ አንተነህ፣ ተስፋዬ እና የመጨረሻዋ የአምስት የአራተኛው ሴት የመጨረሻዋ ናት በጸሎት ተስፋዬ ትባላለች። በጣም አመሰግናለሁ። የተለየ ታሪክ ካለ ተመሳሳይም ከሆነ እሰየው፣ ደግሞ ታሪካችሁ ያስተምራል፣ ወይ ወይ በታሪካችሁም ልትታገዙ ትችላላችሁ። እያመረታችሁ ከሆነ ምርት አገልግሎትም ካለ እሱን ለማስተዋወቅ ደግሞ በስነ ልቦና በስነ አእምሮ በተለየ እገዛ የሚያስፈልግ ታሪክ ካላችሁ ታሪካችሁ ወይ ትታገዛላችሁ፣ ወይ በታሪካችሁ ትመከራላችሁ። እናም ከስር ያለው ስልክ ያገናኘናል፣ አግኙን። ተክለ ሃይማኖት አዳነ ነበርኩ።